ቀጥተኛ እንደዚህ መወሳሰብ አልችልም። ቢኒ ቢኒ ነው ለኔ ከቢኒ ጀርባ እንደዚህ ምናምን ይኔ ጉዳይ አይደለም። የእኛ አካባቢ ሰው ነህ እንዴ? የድሬዳዋ ብዙ ጓደኞቻዬ፣ ወይ የድሬዳዋን ውሃ ጠጥተሃል። ድሬዳዋ የህልሜ ከተማ ናት። በልጅነትም ክርስትና የተነሳው ቁልቢ ነውል ነው፣ ቁልቢ ነው ትንሻጫቁልቢ ነው ምንድነው እንግዲህ እኔና የድሬዳዋ ነገር ከክርስትና መነሳት ጀምሮ እስካሁን ድረስ ሀገር ውስጥ ካለው አሞኝ እንኳን ቀርቻለሁ ሁለቱንም ሐምሌም ታሳስን አሁን ሁለት ወር፣ የዛሬ ሁለት ወር ደግሞ እንሄዳለን። ዩኒቨርሲቲ እያለሁ ጓደኞቼ ከዛ የድሬዳዋ ልጆች የሆኑ እነሱ የድሬዳዋ ልጆች የሆኑ እኔን ነው የድሬዳዋ ልጅ ነው እኔ አዲስ አበባ ልጅ ነው የሚ ደግሞ ከእነሱ ጋር በጣም ነው የምስማማው። የድሬዳዋ ሰው እኮ ወርቅ ባቴ ይዞኝ በሚሄድበት ጊዜ ማን ነው ዝም ብሎ በሰው በር ላይ የሚያሉ፣ እንግዳው ገብቶ ሳይበላ በሞቴ ሳይባል እኔ ቤት ነው የምታድረው። ሽሚያ ነው ለቁልቢ ሰማ ሽሚያ ነው። ተአምር ነው እኮ የሚታየው። እንዲህ አይነት የሰው ፍቅር የት ሀገር ላይ ነው ያለው? አድርጎልህ እኮ አይረካም ነበር ድሬዳዋስ አሁን ትንሽ ትፍጣሪ ዋለች ትንሽ ትንሽ አሁንም ሙሉ ለሙሉ አልጠፋም አንዳንዶቹ ሰፈሮች ሰራቸው አሁን በጣም ያሳዝም ከዚህ ራ በኩል ኩስታል በተለይ ከ11 ሰዓት በኋላ ያለው የዛፉ ጠረን ዛፍ ይሸጣል ዝንባባ ይሁን የሆነ ነገር አለው አሮማ አለው ብቻ ተፈጥሮ የሰጠችው ታምር ነው ሰውም አገሩም ወርቅ የነበረ ነው መልሶ ወርቅ እንዲያደረገው መጸለይ ነው